ሰላም ሰላም፣ ጤና ይስጥልኝ ውድና የተከብራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ እንግዲህ ቤተሰብ፣ አንድ ጉዳይ ለማውራት መጥቻለሁ ማለት ነው። እሱ ምንድን ነው፣ በጣም ትንሽ ይደብራል። እንግዲህ የአሌክስ እናትና እህት እንደመጡ ታውቃላችሁ። ያው ጊዜያቸው ደርሶ አሁን ደግሞ ሊመለሱ ነው ማለት ነው። እና አሌክስ በጣም አሌክስ በጣም ደብሮታል እጅግ በጣም ከፍቶታል ማለት ነው። ምክንያቱም ደግሞ በጣም ከብዙ ጊዜ በኋላ ያገኛቸውን ቤተሰብ እንግዲህ ወር እንኳን ሳይቆዩ ተመልሰው ሊሄዱ ነውና በዛ በጣም ከፍቶታል ደብሮታል። ያው መጀመሪያ የመጡት አንድ ወር ቆይተው ለመመለስ ነበረ አይዶኑ አሁን ለምን እንደተፈጠረ ባላውቅም ያው ሊመለሱ ነው ግን በጣም እውነት በጣም ነው የከፋው አሌክስ እና እኔ ራሱ በጣም ሊደበር ምክንያቱ ብዙ ትንሽ ቢቆዩ ጥሩ ጊዜ አብሮ ቢያሳልፉ ምናምን ምናምን አሪፍ ነበር ቢሆንም ግን ደግሞ ይሁን በቂ ነው በሰላም መገናኘታቸው ደስ ይላል ለቀጣይ ደግሞ እግዚአብሔር ያውቃል አደለም ግን የእውነት መለያየት ባይኖር ላይክ እኔ ራሴን በሱ እንትና ያየሁት ታውቃላችሁ ላይክ እኔ የምኖረው ከኢትዮጵያ ውጭ ነው ሶ እጄ ቤተሰቦቼና አግኝቼ እንደዚህ ሳትጠጋገቡ መለያየት በጣም ከባድ ነው እና መለያየት ባይኖር በጣም ጥሩ ነበር። የእውነት ይህ ስደት እንደ አይኑ ይጥፋና የእውነት ከቤተሰብ ነጥሎን ከብዙ ነገር ነጥሎን ብቻ ከባድ ነው። ኢሞሽናል ያደርጋል ትንሽ ቢሆንም ግን ደግሞ ቤተሰቦቹን በሰላም አግኝቶ እናቱን ከምንም በላይ እናቱን አግኝቶ ጥሩ ጊዜ ትንሽ ቀን ቢሆንም ጥሩ ጊዜ አብረው አሳልፈዋሉ። ገባችሁ ስለዚህ ኢትስ ኦኬ እንግዲህ ያው ማለት የምንችለው በሰላም እንደመጡ በሰላም ይመለሱ ነው ድጋሚ ደግሞ ለመገናኘት ያብቃችሁ የእውነት ላይ ከአንተም ወደ ሀገር ገብተህ ሀገረን የምታይበት ድጋሚ ቤተሰቦችን የምታገኝበትን ጊዜ ፈጣሪ ቅርብ ያደርግልክ በጣም ከባድ ነው በነገራችን ላይ ከሀገር ውጭ የምንኖር ሰዎች ስሜቱን እናውቀዋለን እና በጣም ከባድ ነው። የቤተሰብ ናፍቆት፣ የቤተሰብ ፍቅር፣ ከብዙ ዓመት በኋላ ተገናኝታችሁ ሳትጠጋገቡ መለየት በጣም ከባድ ነው። ቢሆንም ግን ደግሞ ያው መሆን ስላለበት ፣ አንዳንዴ መሆን ያለበት ነገር መሆን ስላለበት ነው የሚሆነው። ስለዚህ ከምንም በላይ ደግሞ በሰላም መገናኘታቸው ትልቅ ነገር ነው። ቤተሰብ ትልቅ ነገር ነው። እጅግ በጣም ነው ደስ ያለኝ። የእውነት ያው በተገናኙ ሰዓት እጅግ በጣም ተደስቼ ነበር። አሁን ግን ትንሽ ከፍቶኛል፣ እውነት ለመናገር በጣም ደብሮኛል። ያው ደግሞ ጤና ነው ዋናው ጤና ነው። ጤና ካለ ድጋሚ ይገናኛሉ፣ ድጋሚ ይህን ጥሩ ጊዜ አብረው ያሳልፋሉ። ዋናው ጤና ነው ና ኔክስት ደግሞ ከዴዚ ጋር ተገናኝተው ጥሩ ጊዜ ሲያሳልፉ አብረን እንደምናያቸው ተስፋ አድርጋለሁኝ። በቃ የእውነት ትላይ ነው። ምን ማለት እንዳለብኝ የራሱ አላቅም። ኢሞሽናል ያደርጋል እና የቤተሰብ ፍቅር ከባድ ነው። ሁላችንም ደግሞ በስደት ላይ ያለን ከቤተሰቦቻችን ጋር ለመገናኘት ያብቃን። የእውነት እንደውም አሌክስ በጣም እድለኛ ነው፣ ቤተሰብ ከዛ ሁሉ አልፎ በጣም ብዙ በቃ ሰዎች መውጣት በማይችሉበት መንገድ ወጥቶ በጣም ብዙዎቹ ከጎኑ የሞቱ እንኳን አሉ፣ ላይክ ሲያወራ እና በዛ መንገድ ሁሉ አልፎ ዛሬ ላይ እዚህ ደረጃ ደርሶ ቤተሰቦቹን አምጥቶ በመገናኘቱ በነገራችን ላይ ይሄ በጣም ትልቅ ነገር ነው ትልቅ ነገር ነው። የእውነት ምንም ረጅም ጊዜ እንኳን ባይቆዩ እንዲህ መተያየት በራሱ ትልቅ ነገር ነው እና ከዛ ሁሉ ነገር በዛ ሁሉ መከራና ስቃይ አልፎ ዛሬ በአካል እንደዚህ መገናኘታቸው እጅግ በጣም የሚያስደሰት ነገር ነው። ከዚህ በላይ ደስታ ምንም የለም። በእርግጥ ለእናትም ለእሱም ትልቅ ቀን ነው። ይሄ በጣም ትልቅ የማይረሳ ጊዜ እንዳሳለፉ ተስፋ አደርጋለሁ። ምክንያቱም ከባድ ነው ቤተሰብ በጣም ብዙዎቹ ካጠገቡ ሲሞቱ ምን ሲሉ ነበር እና ሲያውራ በዛ ሁሉ አልፎ ደግሞ ኦቪስሊ የምናውቀው ነው ሊቢያ ላይ በሊቢያ መሄድ ምን ያክል ዋጋ እንደሚያስከፍል። በዛ ሁሉ አልፎ ዛሬ ይሄ ጥሩ ጊዜ መጥቶ እንደዚህ ከቤተሰቡ ጋር መገናኘቱ በጣም ደስ የሚል ነገር ነው። ያው መለያየት ባይኖር ጥሩ ነው እና እሱ ከዚህ ጥቂት ጊዜ በኋላ እንግዲህ ቤተሰቦቹ ሊመለሱ ነው አትሊስት እና አሌክስ ወንድሜ አይዞ ካይክፋክ፣ ድጋሚ ለመገናኘት ያብቃችሁ። ድጋሚ ትገናኛላችሁ። እኛለን ል ፈታ ላይ ብዬ ገባ ፈታ በል እኛለን ል አይደብር ድጋሚ ደግሞ በሰላም በጤና ለመገናኘት ያብቃችሁ። መለያየት ባይኖር ጥሩ ነበረ። ይሄን ነው ማለት የምችለው። አንድ ደግሞ ለዜድ መልእክት ማስተላለፍ እፈልጋለሁኝና ዜድ ፕሊስ በእናትሽ ራስሽን ጠብቂ። ቤሩት ላይ እየተሰማ ያለው ነገር እጅግ በጣም የሚደብርና ና በጣም የሚቀፍ ነገር ነው። ቤተሰብ ሰምታችሁ ከሆነ ሶስት ኢትዮጵያኖች በሚያሳዝን በጣም በሚያሳዝን ሁኔታ ተገለው ተጠለው ተገኝተዋል። ና ቤሩት ላይ ከዚህ በፊት ዜድም ላይ ድብደባ እንደደረሰባት ታውቃላችሁ። ና ምንም ላይክ ባለፈው የተፈጠረ ነገር ቢኖርም መልካሙን ጊዜ በማሰብ ሰዎች ምንም ክፉ ነገር እንትን እኛ ለሰዎች መልካም ነው ማሰብ ያለብንና የበፊት መልካም ነገሩን በማሰብ እንጸልላት። ለዚድ የእውነት በጣም ከባድ ነው ቤይሩት ላይ እየተሰማ ያለው ነገር ና ዚድ ፕሊስ ራስሽን ጠብቂ፣ ከቻልሽ ከዛ ሀገር ለመውጣት ሞክሪ። የእውነት በጣም ከባድ ነው ቤተሰብ እንግዲህ በሚያሳዝን ሁኔታ ነው ተገለው፣ ተቆራርጠው፣ ሻንጣ ውስጥ ተጥለው እየተገኙትና ይሄ በጣም የሚያሳዝን እኔ በጣም ነው የደነገጥኩት። ኢቨን ለዜድ በሜሴጅ ጽፌላታለሁ በጣም ከመደንገጥ የተነሳ ማለት ነውና፣ ዜድ ራስሽን ጠብቂ ከቻልሽ ከዛ ሀገር ለመውጣት ሞክሪ። ይሄን ነው ለአንቺ መልእክት ማስተላለፍ የምፈልገው። በተረፈ ቤተሰብ እንዳልኳችሁ ነው። አሌክስን አይዞ ወንድሜ፣ ድጋሚ ትገናኛላችሁ፣ እኛ ያለንል ብላችሁ ፍቅራችሁን ግለጹለት። እወዳችኋለሁ። አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ባይ